ይሄንን ምርጥ የሆነና ጣፋጭ የሆነ ዳቦ መጋገር ይፈልጋሉ እና ታዲያ ይሄን ቪዲዮ መከታተል ይኖሩ ቦታ አልላለሁ። እንግዲህ እኑ ወደ ቤቴ አብረን እንሰራለን። እንዴት አደራችሁ? ሰላም አደራችሁ ወይ? ደህና ናችሁ ወይ? ደህና ከረማችሁ ወይ ነው? አሁንማ እረፍት ቆይታችሁ ወደ ክችን መግባት እንዴት እንደሚያስጠላ በስማ አሁን በቃ እንግዲህ ወደ ሲስተሙ ለመመለስ በጣም ነው ያስቸግረው። ሰው ያቦካውን መብላት ለምዳችሁ እረፍት ስትሄዱ ማለት ነው። ከዛ ወደ ክችን እና እንመለስ ብትሉት ወደ የት ይመለሳል? አሁን ዛሬ እንግዲህ ዳቦ የሚባል ነገር ሊጋግር ነው። በጣም ቀላል መንገድ ነው ማሳያችሁ። ይህን እንዲያው እንዳሳያችሁ ይህን ዱቄት ነው የምጠቀመው። ይህንን የምጠቀመው እኔ አንድ ነው የምጨምረው ብዙ ጊዜ፣ ዛሬ ግን ትንሽ አነስ ስለ እርጋት ብያለሁኝ፣ ትንሽ አስቀርቼበታለሁ ማለት ነው። እና እጃችሁም ብዙ አይነካም። እየስ ትጨምራለሁ። በግምት ነው መጨመረው እኔ፣ መጨምራቸውን ግብዓቶች አለመጨመር ትችላላችሁ። ይሄም ተልባ ነው። ተልባ ጨምራለሁኝ። በጣም አሪፍ ነው። የተልባን ጥቅም እንግዲህ አሁን የማያውቀው የለም። ተልባ ጨምራለሁኝ እንደዚህ እናንተ አለመጨመር ትችላላችሁ። ይህም ስሴሚ ሲድ ነው። እጨምራለሁ። ስሴሚ ሲድ እጨምራለሁ። ይኸው፣ ይሄ ደግሞ አምባሻ ላይ የምናስገባው ጥቁር አዝሙድ ነው የሚባለው። ጥቁር አዝሙድ መሰለኝ የሚባለው ይሄኛው ነገር ነው። እንግዲህ ይህንን ደግሞ ዳቦ ላይ ብዙም ጨምረዋለን እንጠቀምበታለን። ይህን ጨምር ያለው ጨው ጨምራለሁኝ፣ ትንሽ ጨው። ያለ ጨው አይጣፍጥም ዳቦ። ጨው ጨምር ያለው ስኳር ጨምር ያለው። እንዳልኳችሁ እናንተ ያ ያስገባሁትን ሁሉ ማስገባት አይጠበቅባችሁም ግን እንዴት አድርጌ እንደምሰራው እኔ አሁን ከሰው እያየውን ይሰራለሁ ግን ሁሉንም አልወስድም። ከመስ ከማየው ሁሉ ሁሉንም አልወስደውም የተወሰነ መፈልገውን ነገር ነው የምወስደው። ምን ግባት አንድ ላይ በደንብ እንቀላቀለዋለን። እንደዚህ ሳና ቦካ ማለት ነው። ለብ ያለ ውሃ አቅርብ ያለው እኔ ልክ ጸሐይ ውሃ ማለት ነው አቅርብ ያለው ልክ እንደዚህ። ይህንን በደንብ ከቀላቀለን በኋላ ይሄ ደግሞ አስገባለሁ፣ ቫኔላ ነው። ቫኒላ እኔ ሁለት ነው የማስገባው፣ አንድም ይበቃቸዋል። እኔ ግን በጣም ስለምወደው ሁለት አስገባለሁ። እናንተ እንደምትወዱት፣ እንደ እናንተ እንደ ፍላጎታቸው። ግን በጣም ነው የሚያጣፍጠው። ኬክ ነው ዳቦ ነው ነው የምትሉት፣ በጣም ነው የሚጣፍጠው። ቫኒላ ሁለት ሳረግበት ማለት ነው። ስለዚህ እንደዚህ በደንብ እናቀላቅለውና ደግሞ ትንሽ የምግብ ዘይት ጠብ እናደርግና አሁን በደንብ አድርገን እናቦከዋለን ማለት ነው። በዚህችው በማንካ እቃውን ውሃችሁን ትጨምራላችሁ። ውሃው ምንም ልክ የለውም እኔ ትንሽ ለስለስ ያለ ነው የማደርገው። አንዳንድ ሰው እንቁላል ይጨምራል፣ እኔ እንቁላል ዳቦ ላይ አልወድም። ሲያድር ጣዕሙን ስለማገኘው ማለት ነው። እንቁላል እንቁላል ይላል። ስለዚህ እንዴ ላስተካከልና መለስላችኋለሁ። እንዲህ ነው በቃ። እንዳላ እንደሞ ላሳያችሁ ፈለኩ። ለምን ምንም መሽት ምናምን አልፈለገም፣ አይፈለግም። ዝም ብሎ ውሃችሁን ነው የምንጨምሩት። በቃ ይሄው እኔ ያላሸው እንደዚህ እያደረኩኝ እስከሚሆንልኝ ነው የማደርገው ማለት ነው። እንዲህ ዝም ብላችሁ በጥበጠ ነው የምታረጉት። በጣም አሪፍ አሪፍ ነገር ነው የሚሆንላችሁ እንግዲህ እንደዚህ አካቹ ተመገቡ። የቤት ይሻላል በእጅ ከመግዛት። አየነው ነው ገዝተን አየነው ሁሉንም። ግን አንዳንዴ የቤት እንድታደርጉ ትገደዳላችሁ። ለእጅ እየገዛችሁ በምትመገቡበት ጊዜ የምታዩት ነገር በቃ ጎበዞች እንድትሆኑ ያደረጋችኋል ማለት ነው። በጣም ትጉ፣ በጣም በቃ እንድሰሩ፣ ቤት እንድታዘጋጁ በጣም ይገፋችኋል የውጭው ነገር እዚህ የቤታችሁ እንደዚህ አድርጋችሁ ካያችሁ ትንሽ ቀጠን ያለን ያደረኩት እኔ። ሲቦካ ደግሞ ትንሽ ለቀቅ ያደርጋል። ስለዚህ ሀያችሁ አልታሸም። በዚህ ያቀላቀልኩት አንድ የመጨረሻ እንትን አለ፣ ሳያችኋለሁ ቆዩ። አሁን ግላፍ ሳርጌ መጥቻለሁ። በደንብ ለመቀላቀል ነው እንጂ አይታሸም። እንደነገርኳችሁ እንደዚህ አድርጌ ብቻ ዱቄት እንዳይኖረው እፈትሻለሁ ማለት ነው። ግላፍስ የማትወዱ ደግሞ በእጃችሁ አውካ ትችላላችሁ። እኔ ግላፍስ ካለኝ ግላፍስ እጠቀማለሁ፣ አንዳንዴ ከሌለኝ ደግሞ በእጄ እጠቀማለሁ። ግላፍስ ካለኝ ግን እንድቻርጊ አያችሁት? እንደዚህ የሚያቦካሁት በቃ አለቀ። እንደዚህ አርጋችሁ ከእናችሁ ወደ ጥግ። አሁን እኔ ሌላ ስራዬን እስከማዘጋጅ ምናምን እሱ እንዴት እንደሚሆን አብረን እናያለን፣ መለስላችኋለሁኝ እንዲህ ጽድብጥ ታረጉታላችሁ። ካቦካችሁ በኋላ ከዘለንን ምን ያህል እንደመጣም ታውቃላችሁ። ጽድት ብሎ ስታዩት ላይናችሁም ደስ ይላል ማለት ነው። እንዲህ አድጌ ጽድጅት ታርጌ ታርጊ ተዋለሁኝ። አሁን ነው የሚመጣው፣ ግልብጥ ብሎ ነው የሚመጣው። አሁን ታዩታላችሁ። አሁን እንኳን ብርድ የለም። ብዙ ብርድ የለም ግን እንዲሁ እንትን ትንሽ ከነካሱ እችን ለበሳረጋታለሁ። እንገናኛለን ወዶቼ ጠብቁኝ ባይ። እንኳን በሰላም መጣችሁ የሁላችሁ። ዳቦዬ እንግዲህ በአንድ ሰዓት ውስጥ እንዲሁ ክትክትክት ብሎ እንዲ ሆነዋል እያችሁት ይታያችኋል። እንደዚህ መቷል። የት እንደተው ነው ታስታውሳላችሁ? እታችን ነበረ። አሁን እንደዚህ ሆኗል። አሁን ወረቀት አቅርብ ያለው እንደዚህ በታች ሳህን አድርጌ እንደዚህ ወረቀት አቅርብ ያለው ዘይት እንዲ ረጨት፣ ረጨት፣ ረጨት ታደረጓለ። ባታረጉ ምንም አይሆንም። ወረቀቱ ዝም ብሎ ነው የሚለቀው፣ ግን አንዳንዴ አመል የሚባል ነገር አለ። እንደ ረጨ፣ ረጨት ታደርጋለህ። ሆይ ከዛ እንገለብጣለን ማለት ነው። እኔችኛዋ እጠቀማለሁ። እናንተ በጃችሁ ማረግ ትችላላችሁ። ከቻላችሁ ማህሉ ላይ ለማድረግ ወይ ሰው ይዘላችሁ ምናምንም ማረፍ ትችላላችሁ። እንደዚህ አጣችሁ፣ ከገለበጣችሁ በኋላ እንደዚህ ወደዚህ ወደዚህ ቢሆንም ማስተካከል ትችላላችሁ እና ወረቀቱን በመሳብ ወደዚህ ወደዚህ በማድረግ ሊጡንም እንደዚህ እንደዚህ እያደረጋችሁ ማስተካከል ትችላላችሁ። የእኔ አሁን በዚህ ቆንጆ ሆኖልኛል። ይሄን ዳርዳሩን እቆርጠዋለሁ፣ ትንሽ ትንሽ ቆርጠዋለሁ ውስጥ ሳላስገባ ማለት ነው። እንደዚህ አድርጌ እዚህ ጋር ትንሽ ዘይት አቅርቤ አለሁኝ፣ እናንተ ውሃ መጠቀም ትችላላችሁ። ከዛ ገፋ ገፋ አረገዋለሁ፣ አስተካከላለሁ ማለት ነው። አያችሁ ንቤት ቀጭን እንደሆነ ቀጭን ነው፣ ብዙ ወፍራም አይደለ ላሁ ላይ ጥብቅ ጥብቅ ይላል፣ ለምን ቀጭን ስለሆነ አሁን ወረቀቱን ቆርጬዋለሁኝ እንደዚህ አርጌ ግማሽ ሰዓት ላይ ኦቨን ውስጥ አስቀምጠዋለሁኝ። ኩፍ እንዲል በራሱ ማለት ነው፣ እሳቱ ሳይለኮስ ማለት ነው። ከዛ ደግሞ ምን እንደሚመስል እናያለን። አሁን ሀፋ ግማሽ ሰዓት አድርገዋል። እንግዲህ ይኸው ኩፍ ብሎልኛል። እንግዲህ ቴምፕሬቸሬን በሁለት መቶ አረግና ፋን ላይ አደርገዋለሁ ፈንክሽኑን ፋን የሚለው ላይ አረግና ሰዓቴን 45 ደቂቃ አረግና እንግዲህ እኔ ስራዬን ሰራ 45 ደቂቃ ይቆያል። ከ45 ደቂቃ በኋላ እንገናኛለን ውዶቼ። ሄሎ ውዶቼ ይኸው እንግዲህ ከ45 ደቂቃ በኋላ አውጥቼዋለሁ። ይሄን መስሏል። ግን ዳቦ ስትቆርሱ ሁል ጊዜ ትንሽ መብረድ አለበት። ትንሽ አንድ አስር ደቂቃ 15 ደቂቃ ማቆየት አለባችሁ። ለምን በትኩሱ ስትቆርጡት ምን ይሆናል? ይላላጣል። ግን ትንሽ ቀዝቀዝ ካለ በጣም አሪፍ ነው የሚሆነው። አሁን እንቆርሳለን፣ አሳያችኋለሁ። እንግዲህ መንፈስ ቅዱስ አምላክ አሜን፣ የተባረከ የተቀደሰ አብላን። እንግዲህ ይህን መሰል ዳቦ ለመጋገር ይሄን ቪዲዮ መከታተል ይኖርባችኋል። በጣም ቆንጆና ውብ የሆነ ጋገርኩት በጣም ያምራል። ቤት የተጋገረ ነገር ቆንጆ ነው። ቤታችሁ ጋግሩ፣ ቤታችሁ ብሉ። ይሄው እንግዲህ እኔ የመሰለ ዳቦ ጋግረናል ዛሬ። በጣም አሪፍና ለስላሳ ነው ደስ የሚል ዳቦ ነው የጋገርኩት። እንዲያርጋችሁ ቆንጆ መት የሆነ ዳቦ መመገብ ትችላላችሁ በቀላሉና ተጣፋጭ የሆነ ዳቦ በጣም መርጠን ላችሁ ብስል ብሎልኛል፣ እግዚአብሔር ይመስገን። እንግዲህ መጋገር ነው እንደዚህ ባይ እንግዲህ ደህና ሁኑልን፣ ቻው።